ጤና ይስጥልኝ። ዛሬ የማሳያችው የሽፎን ልብስ አሰራር ነው። ያለውን ነገር ተከትሉኝ። ያለው መጀመሪያ የምናደርገው የትከሻ ነው። ሁሌም ቢሆን ትከሻ ነው የምንለ ከጫፍ እስከ ጫፍ ያለውን እሱን እንለካለን። መገጣጣሚ ድረስ ያለውን ፓርት እሱ ነው የምንለካው መጀመሪያ። ከዛ በማስቀጠል ደረስ ዙሪያ የሚባለ ወይ ጡት ዙሪያ ወይ ደረስ ዙሪያ የሚባለውን ፓርት እሱ ነው ዙሪያውን ነው የምንለካው። ክፍተት ምናምን ማድረግ አለብን እንዳይይዛቸው ማድረግ አለብን። ላስቲክ ይኖረው ይሆናል። ሶስተኛ የምንለካው ወገብ ዙሪያ ነው፣ እምብርት ዙሪያ የሚባለው አካባቢ ማለት በተለምዶ በውጭ ያለበት ወይ እምብርት ዙሪያ የሚባለው እሱ ነው። የቀሚስ ወረታች የሚጀምርበት ፓርት ማለት ነው እሱ ነው። እሱንም ሳፋ ማድረግ አለብን። ገመድ ይኖረዋል ከኋላ ማሰሪያ እንደዚ፣ ወይ ላስቲክ ይኖረዋል። እሱን ከጨረስን በኋላ ቀጥሎ የሚሆነው ከትከሻ እስከ ሰደ እንትን ወገብ ድረስ ያለው ማለት ወይ እምብርት ድረስ የሚባለው መለከት አለብን። ከወገብ በላይ ያለውን ለመለከት እሱን ቀና ማለት አለብን። ሁሌም ቢሆን ቀና አድርገን ነው የምንለካው። ካለበዛ ያጥራል ልብሱ። ሰዎች ስንለካ እነዛ ማድረግ አለብን። እሱን ከጨረሰን በኋላ ቀጥሎ ያለው የልብሱ ርዝመት ነው የሚሆነው። ከወገብ በታች ያለው ነው። ለምሳሌ እስከ እንደየቦታው ሊሆን ይችላል ጉልበት ድረስ። ከዛም እያለ ሶስት ደረጃ ሊሆን ይችላል። ስለዚህ እንደ ስቴፑ መሰረት ነው። ለምሳሌ የዚህ ልብስ አለካክ ከወገቡ ከፍ ብሎ ነው፣ ከጉልበት ከፍ ብሎ ነው ይህ ፓርቲ የተሰራው ይህ ሹፎን አሰራር። ከዛ በኋላ አስመራሽን ሽኑ ከዛ በኋላ ይጀምራል ማለት ነው። ሙሉ ቁመቱ እንደዛ ይሆናል። ከዛ ውጭ ግን አንዳንዴ ልብሶች አሉ ከትከሻ ሶስት ደረጃ ከሆነ እስከ ታፋ ድረስ ከዛ ከጉልበት ከፍ ብሎና፣ ከዛ መጨረሻ ላይ ይሆናል። ሶስት ደረጃ ከሆነ እንደዛ ነው። ልብስ አሰራም በተለምዶ የሚጀመረው ከዳሌ ዝቅ ብሎ ያለችው አፓርት ጀምሮ ነው። እሱም ከጨረሰን በኋላ እጅ ነው። እጅን ለመስራት ሁሌ ማጠፍ አለብን። አጥፈን ነው ሁሌ ልብስ የምንለከው። ለምሳሌ ረጅም ሊሆን ይችላል፣ አጠር ሊሆን ይችላል፣ እንደ የልብሶቹ አይነት ሊሆን ይችላል። ስለዚህ እንደዛ አድርገን እጅ የምንለከው ይህንን ይመስላል። ሌላው አንገት አለካክ ነው። የምንሰራው ሁሌ ምን አራማዘን ሊሆን ይችላል፣ ኦ ሊሆን ይችላል ቪ ሊሆን ይችላል ቪ ሊሆን ይችላል። ስለዚህ እሱን ለክተን ነው የምንለውባት። ካልሆነ ደግሞ ቪ ከሆነ 18 ወይ 22 ማድረግ እንችላለን። አራማዘን ከሆነ 15 ማድረግ እንችላለን። ዝቅ ብለን ወይ 14 ሊሆን ይችላል። ኦም እንደዚ 15። ስለዚህ ሌላው ሰፋ ማለት ያለበት ከኋላ መታሰር ማሰሪያ ስላለ ወይ ደግሞ ላስቲክ ሽብሽብ ሊኖረው ይችላል። እዚህ እንደዚህ አድርገን ነው የምንሰራው። ይቀጥላል። ሌሎቹን ተከታተሉ።